ሰላም ሰላም ውድ ተመልካቶች እንደምን አላችሁ እንደምን ሰነበታችሁ እንደምን ቆያችሁ እያልኩኝ፣ ዛሬ ደግሞ ይዤላችሁ የመጣሁት እኔ በኔ ቤት ፒዛ እንዴት እንደምሰራ ነው። ለሱ የሚያስፈልጉን ነገሮች በመጀመሪያ ዱቄት ያስፈልገናል። ዘይት አለኝ፣ ነጭ ሽንኩርት። ሶሳችን ለመስራት ደግሞ ያው ነጭ ሽንኩርት፣ ቺሊ በርበሬ፣ ተሽከሽከ በርበሬ፣ ቀይ ሽንኩርት፣ ጨው ቲማቲም የተከተፈ ሽንኩርት እና እነዚህ ቃሪያ እና ሽንኩርት አለኝ ማለት ነው። በመጀመሪያ እንግዲህ ሊጣችንን በማቡካት ነው የምንጀምረው። ውሃ እዚህ ጋ ለብ ያለ ውሃ ነው ያዘጋጀሁት። ትንሽ ይጨምራለሁ ሹን ለማዘጋጀት አጀምራለሁ ትንሽ ግማሽ ማኪያስ እንችላለን ማለት ነው። ትንሽ ኩፍ ማለት ጀምሯል አሁን ጌታችንን እናነቃለን ማለት ነው። በምንፈልገው መጠን ማድረግ እንችላለን። ጨው ጨምራለሁ። ትንሽ ዘይት አንድ ሸርባ ማንኪያ የሚሆን ጨምራለሁ። እጅን ታጥቤ እመጥቻለሁ። ሽያ እንደምታዩት እንደዚህ አርጌ በጥም ሳይል አለ ብዙም ጥብቅ ሳይል አቆቻውን ታርጌያለሁኝ ኩፍ እስከሚል አንድ አስራ አምስት እስከ ሀያ ደቂቃ ድረስ እንጠብቃለን ማለት ነው። ገብዛ ለፒዛችን የሚሆንን ሶስ እናዘጋጃለን ማለት ነው። ጋር ስቴና ግያለው ሽሪው ጠርዟን እንድትይዝልን በማንኪያ አስተካክላታለን። አቡኔ ውስጥ ሞቅ አድርጌ ነው የማወጣው። መጀመሪያ ሶስ አልጨመረም። እሺ የፒዛችን ሶስ

እንደምታዩት ኦቭን ውስጥ ትንሽ ሞቅ አርጌ ነው ያወጣሁት። አልበሰለም፣ ግን ይሄ ሊጥነቱን አለ አይደለ? መጠጥ ሲያረገው እኔ እንደዛ ነው ደስ የሚለኝ። ሊጡ ላይ እስከምንቀባ እንደዚህ ማል ላይ እሱን እንዲወስድልን፣ ደግሞ ማሏን መሀሏን ወጋ እናረጋለን። ከላይ ቅብ ከሚሆን ደዚህ አድርገን

እንደዚህ ካደረግነው በኋላ ራና ሽንኩርታችንን እዛች ኦቭኔ ከማስገባቴ በፊት አሁን ጦሲኛውን መስንስ ለቃና ለሽታ ደስ ይላል። እንደ ፍላጎት ነው፣ ተውም ይቻላል። እንግዲህ እንደምታዩት ፒዛችን በዚህ መልኩ ቆንጆ ሆኖ በስሎልናል። አሁን ቅርጽ እናወጣለታለን ስንመችን ትንሽ ያው ቅዳሜ ናር ሲሆን ድምፁ ያስቸግራል። ለዛ ነው ልጆች ምናምን ስለሚኖሩ ነው። ፊዛችን እንደምታዩት ቆንጆ ሆኖ በስለዋት ሞክሩት እንግዲህ እየሰው ቤት ይለያያል። እንደምታዩት በጣም ይጣፍጣል። በእረፍት ቀን ጊዜ ሲኖርን ሰርተን እንደዚህ ለልጆቻችንም ለእኛም ልንመከብ ጥሩ ነው እላለሁ። ስለተከታተላችሁ እኛ አመሰግናለሁ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጋችሁ ኦል የምትለውን ተጫኑላለሁ። አመሰግናለሁ። ሰላም